አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ከረጅም ጊዜ በፊት እስማኤል የተባለ ነጋዴ ቤተሰቦቹን የሚያስተዳድረው በንግድ ምንጭ ነበረ። ሴት ልጁ አስማ፣ የእናቷ ውበትና መረጋጋት ከአባቷ ደግሞ ጥበብና ደግነትን ወርሳለች። እናታቸው ከረጅም ጊዜ በፊት ነበር የሞተችው። እስማኤል ብቻውን ነበር ሴት ልጁን እና ወንድ ልጁን ያሳደገው። በዚህ አመት ኢስማኤል ከልጁን አድርጋ ለማጓዝ ወሰነ። ከመሄዱ በፊት አስማን ለጎረቤት በሽር በአደራ ሰጠው። እቃውን ከመንደር ገበያ እንዲገዛላትም ገንዘብ ሰጠው። አስማ ጥንቃቄ ለማድረግ ቃል ገብታለች። አባቷን እስማኤል በማቀፍ በደህንነት እንዲደርሱ ጸለየችላቸው። ከዛም ከናድር ጋር ሄዱ። መጀመሪያ ላይ በሽር በሀምሳዎቹ እድሜ ውስጥ የሚገኝ ጸጥተኛ እና የተከበረ ሰው ይመስላል። ከጊዜ በኋላ ግን ባህሪው ተለወጠ። በአስማ ውበት እና ድምጽ ላይ አስተያየት መስጠት ጀመረ። ይህም አስደነገጣት። ለአባቷ እንደምትጽፍለት ዛተች እና በሽር በፍጥነት ቀልድ ነው አላት። አስማ ምግቡን ለመቀበል ፈቃደኛ ባለመሆኗ ተናደደ። ስሟን ሊያበላሽ እና ለአባቷ ስለ እሷ መጥፎ ነገር እንደሚነግረው ነገራት። ቀናት አለፉ እና ኡሙ ሌላ የምትባል ደግና ጥበበኛ ጉረቤት ቤት አስማን መርዳት ጀመረች። በየቀኑ ምግቧን ታመጣላታለች። አስማ ለአባቷ ስለ በሽር የሚያስጠነቅቅ ደብዳቤ ጽፋ ለሌላ ሰጠቻት፣ ነገር ግን በሽር ሌላ ደብዳቤውን እንድታደርስ አልፈቀደላትም። አንድ ቀን ምሽት አስማ ቁርአን እያነበበች እያለ አስማን የሚያስፈራራ ማስታወሻ በበር ስር ተንሸራቶ አገኘች። ደብዳቤውም የመጣው በግልጽ ከበሽር ነበረ። ይህ እንዳለ ሆኖ እስማኤል እና ናድር ከጉዟቸው ተመለሱ። በሽር አስማ አባቷን እንዳላከበረችና እንግዳ ሰዎችን ወደ ቤት እንደምታስገባ የሚገልጽ ደብዳቤ ለአባቷ ጽፎ ልኮለት ነበረ። እስማኤል ተናደደ፣ እውነታውን ሳያጣራ አምኖ፣ ናድር አስማን ወደ በረሃ ወስዶ እዛ እንዲተዋ ታዘዘው። ናድር እህቱን በአሸዋ ውስጥ ሲመራ የጥፋተኝነት ስሜት እየተሰማው ሳይወድ በግዱ ታዘዘ። በጉዞው ላይ ናድር ከአስማ ጋር ተፋጠጠ። እሷም አባቷን ስለ በሽር በማስጠንቀቅ እና እርዳታን በመጠየቅ በእሙ ሌላ በኩል ሶስት እውነተኛ ደብዳቤዎችን እንደ ላከች ገለጸች። ናድር ስህተቱ እና በሽርን ከእህቱ የበለጠ በማመኑ ግፍ እንደፈጸመ አመነ። ይቅርታ ጠየቃት እና አብረው ወደ መንደሩ ተመለሱ። በኡሙ ሌላ ቤት የበሽሩ ውሸቶችን የሚያጋልጡ ደብዳቤዎችን አግኝተዋል። ኡሙ ሌላ እንዳትልከው ዛቻ ደርሶባት ነበር፣ ነገር ግን ለአስማ ስትል ደብዳቤዎችን አስቀመጠቻቸው። እውነትን ታጥቀው ናድርና አስማ ወደ ቤት ተመለሱ። እስማኤል ደብዳቤዎቹን እያነበበ በጸጸት ተጨንቆ ሴት ልጁን አቅፎ ስህተቱን አመነ። የሰፈሩ ሰዎች ተሰበሰቡ። በኡሙ ሌላ ምስክርነት የበሽሩ ውሸት ተጋለጠ። የመንደሩ ሽማግሌዎች ከሰፈሩ አባረሩት። ሰላም ወደ ኢስማኤል ቤት ተመለሰ። የናድርና የአስማ ትስስር በበለ